አሰላሙ አለይኩም ወረህመቱላ ወበረካቱ። ድናይ የተከበራችሁ የተሚማ ትዩብ ቤተሰቦች እንደምን አላችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? እኛ አለን አልሀምዱሊላህ። ኢንሻላህ በያላችሁበት ያላው ስብሃነ ተዓላ እዝነት ረህመትና በረከት አይለያችሁም። እንግዲህ ዛሬ በእህታችን ተሚማ ቤት እንደዚህ ስብስብ እምር ድምቅ ብሎ ብሎብን ተገኝተናል። እህታችን ተሚማ አላህ እና በዚህ መልኩ ተገናኝተናል ማለት ነው። መለከቱት ያው፣ እስኪ ሁሉም ነገር ፏፏ አድርጋ ጠብቀራለች። ግን እኛ ያው እነዚህ ምን እንደሆነ ታሳያቻለች። ሩዝ ግን መጀመሪያ በልተናል። እንደውም ስንበላ እኔ ቤት ላይ ተቀርጧል፣ አይታችሁታል ማለት ነው። እና እስኪ ኢንሻአላህ አዲስ ነች፣ አበረታቷት፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ። አበርቷት አጠንክሯት፣ ኢንሻአላ ተመልሳ ስደት እንዳትሄድ። ከስደት ከአረብ ሀገር የተመለሰች እህታችን ነችና ያው ስደት ታውቃላችሁ። ማንም ሰው ስደትን አይፈልግም። ቢሆንለት፣ ቢሳካለት፣ ቢችል ሁሉም ሀገሩ ላይ ሰርቶ መለወጥ ይፈልጋልና እናንተ ደግሞ ከቻላችሁ፣ በተለይ እንደዚህ ከአረብ ሀገር ተመልሶ አገሩ ላይ ሰርቶ ለፍቶ ጥሩ ጉሮ ለመኖር የሚፈልገውን ሰው ብታበረታቱ ጥሩ ነውና ኢንሻአላ አበረታቷት እላችኋለሁ። እስኪ እነ ዳኒ እነ ሰሚራ ሚሉትን ይላሉ። ኢንሻአላ አስተላልፍላችኋለሁ። ወደነሱ እየገፋፋች ነው። አሰላሙ አለይኩም እንደምናችሁ። ውድና የተከበራችሁ የተሚማ ቤተሰቦች ሁላችሁም በያላችሁበት የዓለም ዳርቻ ሰላም ፍቅር ይብዛላችሁ። እህታችን ተሙ እንግዲህ እንደምታዩት ቤቷን ሰርግ ቤት አስመስላ እንዲህ ድምቅ ባለው ወይኔ እየሳቀ ነው ልጅሽ፣ እንዴት በፊቱ ሙድ እንደያዘብኝ እና ያው እንደምታዩት እንዲህ ድምቅ ባለ ሁኔታ አየሩን በጣም ያምራል ቤቷ፣ ማሻ አላህ። ለመጀመሪያ ቀን ነው ቤቷ የመጣሁት እና በጣም ነው የሚያምረው። ማሻ አላህ፣ ተባረከ ራህማን። እንዲህ ባማረ መልኩ፣ በተዋበ መልኩ እንግድነት ተቀብላናለች እጅግ በጣም አድርገን እናመሰግናለን። ተሙዬ ስለ ሰበሰብሽን፣ ቤትሽ ስለጋበሽን ራህመቲ ይግባ ቤትሽ፣ ጀዛከላ ኸይር እና በዚህ አጋጣሚ ስለሰበሰብሽንም ጭምር ነው እናመሰግናለሁ። እኔ በሁላችንም ዝምና እንዲህ አምሮብን የምታዩት ተሙጋ ነው ተሙ። ከዚህ በፊት በጣም ብዙ ሰብስክራይበር የነበረው ዩቲቧ ባን ተደርጎባታል፣ ተቃጥሎባታል። እና እንደ አዲስ ከፍታ ነው እየሰራች ያለችው። እንደሚታወቀው ደግሞ ያው ከስደት የተመለሰን ሰው ብዙዎቻችሁ ታበረታታላችሁ፣ ስደት እንዳይመለስ ትመክራላችሁ። መዛ ያላችሁት እናንተም በሰላም ለሀገራችሁ ያብቃችሁ። እንዳትመለስ እንዳንመለስ አበረታቱን እኔም በቅርቡ ነው እንደምታውቁት የመጣሁት ያ በተመሳሳይ ጊዜ ነው የመጣ ነው በእውነቱ አልተገናኘንም እንጂ በሰዓታት ልዩነት በአንድ ቀን ነው የመጣ ነውና አዎ በአንድ ቀን እኮ ነው የመጣ ነው እሷ ሰሙ ነግራን ለመኪና ምናምን ብለን ያ በ ሰላሳ የበረርሹ በሰላሳ በሰላሳ በሰላሳ እኩል የበረር ነውና እንዳንመለስ መለስ አበረታቱን። ይሄ አዲስ ዩቲዩብ ነው፣ ሼር ስናደርግ እናንተም ያው ላይክ በማድረግ ምናምን ተከተሉኝ ተከተሉን እንላለን። እናንተንም በሰላም ላገራችሁ ያብቃችሁ። የአንዳንድ ጊዜ መናገር ይጠፋብኛል ይጣፋብኛል በነገር መሀል መሃል እና አፉ በሉኝ ስለ ደበላለቁባችሁና ስለ ተኮለ ታተፍኩኝ። አሁን ደግሞ እራሷ ታውራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ የተሚማ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ከኒጋ አልহামዱሊላህ ሰላም ነኝ። እና እንግዲህ እነ ኢማን ዛሬ መጣዋል። ያው ሊዛ ይሩን ሰላማቱ ደሳቸውን አላህ ይፈላቸው። ያው ወላሂ እናንተ እኔ ነክብራችሁ ነው የመጣችሁ። ስለመጣችሁ ደግሞ በጣም ነው ማመሰግነው ብቻ ወላሂ ደስ ብሎኛል። ለምን እዛ ሀገር እያለሽ በጣም ከሰዎቹ ጋር ለመገናኘት ትጓጓለሽ ማለት ነው፣ በሰው ሀገር ታፈነሽ ስለምትኖሪ እኔ አሁን በጣም ነው ደስ ያለኝ ማለት ነው። በቃ ዛሬ እንደገባው ነው ያሰብኩት፣ ለምን ከእናንተ ስለተገናኘው ማለት ነው። እና ስለመጣችሁ በጣም አመሰግናለሁ። ጅጋኩላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተኝማ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እና ዛሬ ይሄው እንጂ ሞቅ አድርጋ ጠብቃን ከኢማን ከዳኒ ጋር ይሄው መተናል። ዝያራ ተይማ ገላቸዋለሁኝ። እናም ተይማን አበራታቷት ከዚህ በፊት ቻናል ከፍታ ነበር። ያው ቻናሏ ተዘግቶባታል። አሁን በአዲስ መልክ ነው የከፈተችው ማለት ነው። ስለዚህ አበራታቷ፣ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ እንትን በሏት። በአጠቃላይ ደግሞ ስደት እንዳትሄድ ደግሞ እሷን በውስጥ እየገባችሁ ምከሯት። ሄዳለው እያለች ነው፣ እኛ ደግሞ አትሄጂም ይሄው ከኛ ጋር ትሰሪያለሽ እና ድጋሚ ስደት አትሄጂም ብለን ያው እኛም ያው ዛሬ የመጣነው አንዱ ነገር ለዚህ ነው። ስለዚህ እናንተም ከውስጥ እየገባችሁ ምከሯት፣ እንዳትሄድም ድጋሚ ስደት ማለት ነው። ስለዚህ እሷንም አበረታቷት፣ ቻናሉን ሼር ላይክ ሰብስክራይብ እያረጋችሁ እንግዲህ ስደቷን እንዳትሄድ አድርጉል እንላችኋለሁ። ይሄ ቀይ ወጥ ነው እና ይሄ ያልጫ ወጥ ነው እና እንትኑ ሩዙ መጀመሪያ በልተዋል። ሰው ባለው ነገር ነው። እና በዛው ደግሞ ቤቴንም ማሳያቸዋለሁ። ይሄው ግቢውንም ማሳያቸው ሰሙ እዚህ ጋር ና ቤታችንም፣ እና እናስ ጎበኛቸዋለን። ቤተሰቦቻችን አይደሉም? እሺ። እና ይሄ እንግዳ መቀበያ ቤቴ ነው። ከአረብ ሀገር ከመጣው ማለት ነው። እስከ መግበር ድረስ ማለት ነው። በደንብ አድርገህ ቅረጽላቸው እና ግባ። እና አሳያቸዋለሁ ቤቴን አስጎበኛቸዋለሁ። ይሄ ደግሞ እንትን እና ይሄ ሳላ ነው። ይታያቸዋል። ይሄ ሳላዊ ነው፣ አረብ ሀገር እያለ የሰራው ቤቴ ነው። አብሪ እና አብራ እንዴ እስኪ እስኪ እስኪ ያ እንግዲህ ይሄ እንትና እና ይሄ ሳላ ነው፣ ባሳያቸው ቤቴን ማለት ነው የልፋቴ ውጤት ነው። እስኪ እዚህ እስከ እዚህ ወደዛ ሰሚራይ ልጁን ከፍታሽ ነ ክፍላችን ፍክር ም ምላስ ነው። ይሄ ደግሞ ይሄ ይሄ መኝታችን ክፍል ነው። ያ ደግሞ ቤታችን ዛሬ እያስገበኛ ናቸው ማለት ነው። ይሄ ደግሞ ና ይሄ ደግሞ ክችሊ ነው ክችላችን ነው። አሳያቸው እንግዲህ አረብ ሀገር የአረብ ሀገር ውጤታችን ነው። አልሃምድሊላይ እቻ ይሄ ደግሞ የልጆች ክፍል ነው። አሳያቸው ብጣዕ ትግባልንትበልእያለናበ ይሄን ይመስላል። በደንብ አሳይካቸው፣ በደንብ አስጎበኛቸው ከዛም እንጨርሰው እንትን ከመግቢያው ጀምረ ከታች ከመሬቱ ጀምሮ አሳያችሁ። እና በቃ ይህን ይመስላል እላችኋለሁ። ለነበረን ቆይታ ይህን ይመስላል ኢንሻላህ ደግሞ በሰፊው